ሰላም ጤና ይስጥልኝ። ውድና የተከበራችሁ የዳና እንድ ቬሮና ዩቲብ ቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ትርፍ ይበሉ። ዳገሬ ልጆች እንዴት አላችሁ? እንግዲህ ከብዙ ጊዜ ቆይታ በኋላ በምግብ ስራ ቪዲዮ ጠፍቻለሁ ማለት ነው። እስኪ አሁን ትንሽዬ ቀልጠፍ ያለች የሾርባ አደስ የምስር ሾርባ አሰራር ይጄላችሁ መጥቻለሁኝ እንግዲህ ምግብ ምናምን መቀረጽ ቆይቻለሁ ከተውኩ ማለት ነው ምክንያቱም ስትቀርጹ ትቸገራላችሁ ከስራ ጋር እንደምንም ደክማችሁ ቪዲዮ ቀርጻችሁ ፖስት ስታደርጉ ብዙ እይታ የለም በምግብ ዙሪያ ማለት ነው እና ቆየው በጣም አመት ምናምን ይሆነኛል ምግብ እየሰራ ፖስት ካደረግኩኝ ማለት ነው እና እስኪ ዛሬ እንደው እስኪችን ምስር ሾርባ ፖስት ላደርግላችሁ ብዬ ነው። ስለዚህ ትወዱት አላችሁ ማለት ነው። አበረታቱ፣ አሳብ አስተያየት ስጡ ማለት ነው። አበረታቱን፣ ከጎናችን ሁኑ ማለት ነው። እንግዲህ እቺ ቀልጠፍ ያለች የምስር ሾርባ አሰራር ቤታችን በሚገኝ በቅርብ በሚገኝ ነገር ነው የሚሰራው፣ ከምስር፣ ከሽንኩርት፣ ከድንች፣ ከካሮት። እዚህ ጋር ደግሞ ቅመም አለኝ ቁንዶ በርበሪ፣ ጨው፣ እርድና ከሙን ማለት ነው። አንዳንዴ የሻይ ማንኪያ እዚህ ጋር አዘጋጅቻለሁ ማለት ነው። ስለዚህ ተወዱታላችሁ ማለት ነው። ሾርበታ ደስ ቆንጆ ነው፣ ለጤናም ብዙ ጥቅም አለው ማለት ነው። ከስጋ ወጣ ያለ ነገር ያው አሪፍ ነው ማለት ነው። ምርጦችዬ እንግዲህ ረመዳኑን ቢወጣ እንግዲህ እዚህ በአረቡ ዓለም የምንኖር ሰዎች ሀሙስ ሰኞ ምናምን ይሄ እንትን ይላሉ፣ ይጾማሉ ማለት ነው። በዛ በዛ ጊዜ ያው ሾርባ ይሰራል ማለት ነው። ስለዚህ ሾርባ በየትኛውም ባዘቦቱም ያው አስፈላጊ ነገር ነው፣ ይሰራል፣ ይጠቀሙታል አረቦችም ማለት ነው። እና ምርጦቼ ማለት ነው፣ አበረታቱ። ትንሽ ድምፄ ደግሞ ጉንፋን ቢጤ ይዞኝ ስለከረመ ትንሽ የድምፅ ችግር አለ። እንግዲህ አሁን እየተሻለኝ ነው ማለት ነው። እና ምርጦቼ አበረታቶ ማለት ነው። ስለዚህ እዚህ ጋር አንድ ኮፕ ምስር አጥቤ እዚህ ጋር አዘጋጅቻለሁኝ። እዚህ ጋር አንድ ራስ ቀይ ሽንኩርት ትልቅ አዘጋጅቻለሁ። እዚህ ጋር ደግሞ ሁለት መካከለኛ ድንች ልጬ ከትፍ ያለው፣ እዚህ ጋር ሁለት ካሮት ልጬ ከትፍ ያለው ማለት ነው። በጣም በፍጥነት ነው፣ ጊዜ አይወስድም። ስለዚህ ተወዱታላችሁ ማለት ነው። ብዙዎቻችሁ ታውቁታላችሁ፣ የምስር ሾርባ ብዙ አይነት አሰራር አለ። ከዚህ በፊትም ሰርቼ ፖስት አድርጊያለሁ፣ ግን በዚህ መንገድ በዚህ ጠሪቃ፣ አይደለም ማለት ነው። ስለዚህ ሰርታችሁ ትቀምሱታላችሁ ምርጦቼ። ወደ አሰራሩ እንሄዳለን፣ አብራችሁን ቆዩ ማለት ነው። ሼር ላይክ ማድረግ አትርሱ። ያው የምቀርጽላችሁ ትንሽ ድምፅ ድክም ብሏል፣ የሚገርማችሁ ነገር ጉሮሮ ላይ ትንሽ እንደ ቶንሲል ነገር ነው እንትን ያለብኝ እና በጣም በግድ ነው በእውነት የማወራው። ስለዚህ እንግዲህ እንደዚህ የሆንኩኝ እየቀረጽኩላችሁ እናንተም አታሳፍሩኝም፣ ቪዲዮውን በደንብ ላይክ ታደርጋላችሁ ማለት ነው። አብራችሁን ቆዩ፣ ወደ አሰራሩ ምርጦችዬ። እሺ ምርጦችዬ፣ አሁን እዚህ ጋር ትንሽዬ ዘይት አድርጊያለሁ ሁለት የሾርባ ማንኪያ የሚሆን ዘይት ኖርማል ዘይት አርጌያለሁ። ዘይት ዘይቱን ማድረግ ትችላላችሁ እና እንሰራለን ማለት ነው። ቀለል ያለ ነገር ብዙም ሽታ የለውም። እዚህ አሳ ምናምን ሲሆን ወደዛ ነው የምንሰራው። እዚህ ሾርባ ነገር ስለሆነች እዚህ ነው የምሰራው ማለት ነው። ስለዚህ አሁን ትንሽ ዘይቱ ሞቅ እያለ ነው ማለት ነው። በመጀመሪያ ካሮቱን እና ድንቹን፣ ሽንኩርቱን እጨምራለሁ። ከዛ በመቀጠል ደግሞ ምስሩን እጨምራለሁ ማለት ነው። ምርጦቼ ተከታተሉ። እሺ፣ ምርጦቼ ይኸው አሁን ድንቹን፣ ካሮቱን፣ ሽንኩርቱን አንድ ላይ ጨምረዋለሁ ማለት ነው። ይፈጣል። ዛ ትንሽ ደብለቅለቅ እንደዚህ ካደረግኩት በኋላ ሁለት ደቂቃ፣ እዚህ ጋር ደግሞ በቀጣይ ምስሩን እንጨምራለሁ ማለት ነው። በጣም ደስ ይላል። አሁን እዚህ ከኡዲን ትንሽ አየሩ እንትን አይደለም፣ አየሩ ትንሽ ከጉንፋን ተበክሏል። የሚገርማት እንደዚህ ኮርበት ኩከር አንዳንድ በቃ ያቺ ኮርባ ምናምን በመጠጣት ነው ጉንፋኑን እያባረርን ያለ ነው ማለት ነው። እና በጣም ነው ጉሮሮት ሁኔታ ነው። ትኩስ ትኩስን የምንበልበት ማለት ነው። አሁን ከዚህ በመቀጠል ደግሞ ምስሩን በዚህ ጨምረዋለሁ። ምስሩን በዚህ ይጨመራል። ያሱ አሪፍ ነው አይነት ሾርባ ማስተራራሪ ያው በየ ጊዜው እንግዲህ ነገሮች እየተፈላሰፍን ነገሮች ይቀያየራሉ ማለት ነው። አሁን በዚህ ካደረኩት በኋላ ውሃ ሙቅ አለን ማለት ነው። ውሃ ሙቅ በላዩ ላይ አረግበታለሁን ሁን በኋላ አሁን ማደርግ ነው ሙቁሃ ማለት ነው። እንደዚህ ያች ደርገውና ብስል ይላል እንደዚህ። ዋው ሽታው ገና ከሆኑ ብስል ሲል ደግሞ ቅድም ያሳዩችሁ ቅመም ፍልፍል፣ አሶወት፣ ኩርኩም በአረብኛ ማለት ነው። ጨው ከሙን ነው የምናደርገው ማለት ነው። ስለዚህ አሁን እንደዚህ ካደረግኩት በኋላ ገጥሟለሁኝ ይበስላል ማለት ነው። ይላል ሲበስል እንገናኛለን ተመልሰን ማለት ነው። እሺ ምርጦቼ፣ አሁን በሰለ ማለት ነው። አያችሁ በሰለ። ከዚህ በመቀጠል እንዴት እንደምፈጭ አሳያችኋለሁ ማለት ነው። አዎ፣ በስሏል። ምርጥ ወስዷል። በጣም አሪፍ ነው ሽታው ራሱ ማለት ነው። ከዛ ቅመሙ ሲገባ ደግሞ በጣም የባሰ አሪፍ ይሆናል ማለት ነው። አሁን ፈጨት አርጌ ትንሽ አጠፋውና ቀዝቀዝ አርጌ ፈጭቼ ትንሽ በረድ ይበል ላይ እንዳለ። እሺ ምርጦቼ አሁን እሺ፣ ከተፈጨ በኋላ ደግሞ ይህን ይመስላል። ይውላችሁ ቆንጆ ማለት ነው። ከዚህ በላይ መውፈር መቀጠልም አያስፈልገውም። በቃ አሁን ቅመማችንን ትንሽ ፈላ ካለ ቅመማችንን ጨምረን መገበው ማለት ነው። አሁን ቀነስ ስላርገውና ስንመገብ ተመልሰን እንመጣለን። እሺ፣ አሁን እዚህ ጋር እንደነገርኳችሁ ቁንዶ በርበሬ፣ እርድ፣ ከሙን፣ ጨው ነው። አንዳንድ የሻይ ማንኪያ፣ ትንሽ ትንሽ የሻይ ማንኪያ ሳት ሞሉ ማለት ነው። ጨው እንደ ፍላጎታችሁ። ከዛ እንደዚህ ጨምረዋለሁ። እንደዚህ ከጨመርኩት በኋላ ይበተናል በተናል። ፈላ ሲል እየተበተነ ይሄዳል። እኔ ጋር ምን ነው ሽታው ወይ ጭሱ። እናንተ ካሜራ አንተ እንዴት አርጉፍን እናደርገው? ወይ አልታይቱ ነው ነኝ ይመስላል። ምርጦች ማለት ነው ሽታው ልነግራቸው አልችልም። እሺ ምርጦቻችን ሾርባ አደሳችን እንግዲህ አልቆ በዚህ መልኩ ተፈጽሟል ማለት ነው። እንግዲህ እንደዚህ አድርጋችሁ ሾርባ አደስ በተለያየ መልኩ እየሰራችሁ ተመገቡ ማለት ነው። እዚህ ጋር ትንሽ ሎሚ ያለችኝ ሎሚዋን እንደዚህ ጠብ አድርጋታለሁ ማለት ነው። በተለይ አሁን እኔ ጉሮሮዬን ጉንፋን ይዞኛል። በጣም ቆንጆ ነው ማለት ነው። እስኪ እንቅመሰው፣ እስኪ እንቅመሰው። ምርጥ ነው ሾርባችን ማለት ነው። ምርጦቼ ስለዚህ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ወይ ቪዲዮን ከወደዳችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ጻፉልኝ ማለት ነው። ምግብን ከወደዳችሁ እንግዲህ እየያዝኩ እመጣለሁ ማለት ነው። እንደ ድሮ ብዙ የማለቀው ምግብ ላይ ብዙ እይታ ስለሌለ ነው እንደነገርኳችሁ ቅድም። ስለዚህ አበረታቱን ማለት ነው ምርጦቻችን፣ ሰላማችሁ ይዛ በያላችሁበት ውድ ሀገር ልጆች ሰላም ሁኑልኝ።